ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዝንላችሁ ቀርበናል፣ አብራችሁ ቆዩ። በመጀመሪያም አርስተ ዜናውን እናሰማችኋለን። ነዋሪዎች የጋራ መኖሪያ ቤታቸውን ነጭ ቀለም ለማስቀባት በአንድ ቤት እስከ 12 ሺህ ብር፣ በብሎክ ደግሞ እስከ 700 ሺህ ብር እየተጠየቁ መሆኑ ተሰማ። ድምፃችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን የሚሉ መፎክሮችን ይዘው ዳግም ሰላማዊ ሰልፍ መውጣታቸው ተገለጸ። ሩሲያ ከኢትዮጵያ ጋር በማዕድን ማቀነባበሪያ ፕሮጀክት ሰፊ የኢኮኖሚ ትስስር መፍጠር እንደምትፈልግ ገለጸች። የንግድ ተቋማት ቆጠራ ኢኮኖሚው የሚያመነጨውን የገቢ መጠን ለመለካት ክፍተቶችን ለመለየትና አሰራርን ለማሳለጥ እንደሚረዳ ተናገሩ። እነዚህንና ሌሎች ዝርዝር ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ነዋሪዎች የጋራ መኖሪያ ቤታቸውን ነጭ ቀለም ለማስቀባት በአንድ ቤት እስከ 12000 በብሎክ ደግሞ እስከ 700000 እየተጠየቁ መሆኑን ሰማ። የጋራ መኖሪያ ቤት ነዋሪዎች የፈለጉትን ኮንትራት ገብተው ማስቀባት እየቻሉ ገንዘብ አብጡ እኛንን የምናስቀባላችሁ ብለው ጥቅማቸውን ለማግኘት እንደሚሰሩ ግልጽ ነው ሲሉ ነዋሪዎች ከሰዋል። ተፈናቃይነት የዕለት ተዕለት ተለት ኑሮ በለወጠባቸው በትግራይ አካባቢዎች ጥንካሬ ብዙውን ጊዜ በቋሚና ትንንሽ በሚመስሉ ድርጊቶች ይገለጻል። በላይነሽ የተባለች ተፈናቃይ ነጩ ጄሪካኖም በጽናት ስትይዝ በአንድ ወቅት ከባድ የነበረ ሸክም አሁን ላይ የቀለለ ይመስላል። በአቅራቢያው በተገነቡ አዳዲስ የውሃ ማከፋፋዮችና በተዘረጉ የጥበቃ አገልግሎቶች ረጅሙ የእግር ጉዞና ፍርሃት ቀስ በቀስ እየደበዘዙ መጥተዋል። ብዙውን ጊዜ እንደ ተጋላጭ ተደርገው ቢቆጠሩም በተፈናቃይ መጠለያ ጣቢያዎች ውስጥ ያሉ ሴቶች የጥንካሬ ተምሳሌት ሆነው ቆመዋል። ይህ ዘገባ በአስቸጋሪ ሁኔታዎች ውስጥም ሆነው በክብር እን ት እንደሚኖሩ ልጆቻቸውን እንደሚያሳድጉና ወሳኝ የህይወት እሴቶችን ለቀጣይ ትውልድ እንደሚያስተላልፉ ያሳያል። ዝም ብሎ መቀመጥ አልረዳኝም ስለዚህ ማንጎ መሸት ጀመርኩ ስትል ፍስሀ ትናገራለች። ትንሽ የፍራፍሬ ቅርጫት ይዛ ለመሸጥ ስትወጣ ገና ዛሬ ሁለተኛ ቀኗ ነው። ይህ ንግድ ወዴት እንደሚያደርሰኝ አላውቅም፣ ግን ቢያንስ ጀምር ያለው ስትል ትናገራለች። በማይድሙ መጠለያ ጣቢያ የአውሮፓ ህብረት አጋር ድርጅት የሆነው ዓለም አቀፉ የስደተኞች ድርጅት አይኦኤም እንደ መጠለያ፣ ምግብ፣ ጤናና የመጠጥ ውሃ ያሉ ህይወት አድን እርዳታዎችን ያቀርባል እንደ ፍስሀ ላሉ ብዙ ሴቶች ጥንካሬ የሚታየው በትልቅ ነገር ሳይሆን በትንሽ ግን ቋሚ እርምጃዎች ነው። ልጆቿ ወደ ትምህርት ቤት በመመለሳቸውና የዕለት ፍላጎቶቿን በከፊል በመጠለያ ጣቢያው አገልግሎቶች በመሸፈናቸው ይቺ ትንሽ ንግድ የራሷ የሆነ ነገር ቀስ በቀስ እንድትገነባና የዓላማ ስሜት እንዲኖራት አድርጓታል። ከሁመራ ተፈናቅላ በአሁኑ ሰዓት በማይዲሙ የምትኖረው የሶስት ልጆች እናት ለታይ ቀደም ሲል ሁለት ሄክታር መሬት ታርስ ነበር። ልክ መሬቷን እንደምትንከባከበው ሁሉ ልጆቿንም በጥንቃቄ ትይዝ ነበር። ተፈናቃይነት ቅድመያ የምትሰጣቸውን ነገሮች እንድትቀይር አስገድዷታል። ያኔ መሬት አርስ ነበር ትኩረቴ ሌላ ነገር ላይ ማሳደግ ሆኗል የልጆቼ ትምህርት ላይ ስትል ትናገራለች። አምስት ልጆቼን ይዤ ብቻ ነው የመጣሁት የምትለው ገነት ያንን ሁሉ ትተን ነው የመጣ ነው። አሁንም ግን በእጆቼ አዲስ ሕይወት ለመጀመር የሚያግዘኝ ነገር መፍጠር እችላለሁ ስትል በቆራጥነት ትናገራለች ገነት፣ እንጀራ ለማስቀመጥ የሚያገለግለውን ባህላዊ መሶብ በትዕግስት በመስራት ገቢ ታገኛለች። በተመሳሳይ ታምራለች የተባለች የሁለት ልጆች እናት ቀደም ሲል መንገድ ላይ ሻይና ቡና ትሸጥ ነበር። ተፈናቃይነት የሻይ መሸጫ ቋሚ ቢወስድባትም ቆራጥነቷን ግን አልነጠቀውም። አሁን በመጠላጣቢያ ውስጥ እንጀራ በመጋገር ባህሏን በራስ መተማመኗን እና አንድ ቀን ወደ መሬቷ የመመለስ ተስፋውን አጥብቃ ይዛለች። ከኢኮኖሚ ጥረቶች ባሻገር ማህበራዊ ትስስሮችም ሕይወት ለማደስ ወሳኝ ናቸው። በመጠለያ ጣቢያ ውስጥ መሰረት የሙሉዬን ጸጉር ስትሰራ በሴቶች መካከል ያለውን የዕለት ተዕለት ትስስርና የመተሳሰብ ጊዜን ያሳያል። ብዙ ነገር በጠፋበት ቦታ እነዚህ ቀላል የሚመስሉ የዕለት ተዕለት ተግባራት እንደ አዲስ መሬት ያስይዛሉ። በጥርጣሬና እርግጠኛ ባልሆነ ሁኔታ ውስጥም ቢሆን የህትማማችነትንና የመረጋጋት ጊዜያትን ይፈጥራሉ። በህይወት አለው እና ይህ ትልቅ ነገር ነው። ነገር ሌላ ቀን ነው ስትል የተናገረችው ታምራለች። ይህ ቃል የሁሉ እንዲሁንም ተፈናቃዮች ጠንካራ መንፈስን ያጠቃልላል። ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን። አሁንም ለመብታችን እንሰዋለን ሲሉ የትግራይ ኃይል አባላት ተናገሩ። በጸደቀ ደንብ መልስ እንደተሰጠው የተነገረውና በሚዲያ በይፋ የተዘገበው የትግራይ ኃይል አባላት የመብት ጥያቄ እንደገና ገርሽቷል። ዛሬ ሐሙስ ህዳር 4 ቀን 2018 ዓመተ ምህረት ከአዲግራት ወደ መቀሌ የሚወስደው ዋናው የመኪና መንገድ የመብት ጥያቄ ባነሱ የትግራይ ኃይል አባላት ተዘግቶ ውሏል። የሰራዊት አባላቱ ዛሬ በአዲግራት ከተማ ዋና ዋና መንገዶች ባካሄዱ ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምጻችን ሰምተው መልስ መስጠት ሲገባቸው ተደብቀውናል፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን፣ ድምጻችን ይሰማ፣ ጥያቄያችን የማይመለስ አይመራንም የሚሉና ሌሎች መፈክሮች አሰምተዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም ያሉት ሰላማዊ ሰልፈኞቹ ከጠዋት ጀምሮ የዘጉት ዋና መንገድ እንዲከፍቱ በሀገር ሽማግሌዎችና በከተማው አስተዳዳሮች ቢለመኑም የሚመለከተውን አመራር ሳያገኙ እንደማይከፍቱ በመንገድ ይህ መረጃ እስከተዘጋጀበት እስከ ቀኑ 11 ሰዓት ድረስ ፈቃደኞች ሳይሆኑ ቀርተዋል። ከጥቅምት 3 እስከ 7 2018 ዓ ምሕረት ለተከታታይ አምስት ቀናት ዋና የመኪና መንገድ በመዝጋት የተካሄደው የትግራይ ኃይል አባላት ሰልፍና ተቃውሞን ተከትሎ የትግራይ ጊዜያዊ አስተዳደሩ የክልሉ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ ማጽደቁ ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶችን፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት ስልጠናና ሌሎች ጥቅማ ጥቅሞችን ያካተተ እንደሆነ ዘግቦ ነበር። የጸደቀው የትግራይ ኃይል አባላት ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት፣ ከጸጥታ አመራሮች ውይይት ሲካሄድበት የቆየ ነው ቢባል ሲባልም፣ ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገርሽቷል። ከጥቅምት ወር መግቢያ ጀምሮ በሁለት ምዕራፍ እስከ የካቲት 30 ድረስ በአዲስ አበባ ከ5600 በላይ ባለሙያዎች የሚሳተፉበት የንግድ ተቋማት ቆጠራ መጀመሩ ተነግሮ ነበር። ቆጠራው የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ እንዲሁም የኢትዮጵያ ስታቲስቲክስ አገልግሎት በጋራ የሚያከናውኑት ሲሆን ከወረቀት ነፃ በሆነ መንገድ በዲጂታል የሚደረግ ነው። በዚህ የኢኮኖሚ ቆጠራ ከአነስተኛ ንግዶች እስከ ግዙፍ ተቋማት እንደሚካተቱም ተገልጾ ነበር። የንግድ ድርጅቶች ቆጠራ ማለት ዓለም አቀፉ የገንዘብ ተቋም አይኤምኤፍ የንግድ ድርጅቶች ቆጠራ በአንድ ግዛት ውስጥ በተወሰነ ጊዜ የሚደረግ የተሟላና ስልታዊ የንግድ ተቋማት ቆጠራና ምዝገባ እንደሆነ ይገልጻል። ይህ ቆጠራ የግዛቱን የንግድ መዋቅርና ክንውን የተመለከተ መረጃ ያመነጫል። የንግድ ተቋማት ቆጠራ ጥቃቅን፣ አነስተኛ፣ ከፍተኛ፣ መደበኛና መደበኛ ያልሆኑ የንግድ ድርጅቶችና እንቅስቃሴዎችን እንደሚያካትት የመንግስታቱ ድርጅት የስታቲክስ ቢሮ ክፍል አስቀምጧል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር የሆኑት ዶክተር ሰዋላ አባተ የንግድ ተቋማት ቆጠራ ኢኮኖሚውን የሚያመነጨውን የገቢ መጠን ለመለካት እንደሚረዳም ተናግረዋል። በቆጠራ ወቅት የሚሰ የተሰበሰቡት የተለያዩ መረጃዎች በአገልግሎት አሰጣጠ ክፍተቶችን ለመለየትና አሰራርን ለማሳለጥ ይረዳል። ቆጠራው መንግስት ምን፣ እንዴትና መቼ መስራት አለብኝ የሚለውን ለማወቅ ከፍተኛ ግብአት ይሰጠዋል። የኢኮኖሚው ተዋናዮች የሆኑት ተቋማት በየፈረጅ ፈረጁ ተቀምጦ ለመተንተንና ለተለያዩ ፖሊሲ ግብአቶች ጠቀሜታ አለው ብለዋል። መንግስት መንግስታዊ ኃላፊነቱን ለመወጣት የሚያስችለውን ሪሶርስ ለመሰብሰብ የሚችልበት አንዱ መንገድ ኢኮኖሚ ውስጥ አሉ ብሎ የሚያስባቸውን የንግድ ድርጅቶች በአግባቡ ማወቅ ሲችል ነው ሲሉም ጨምረዋል። የስታቲክስ እና የጂኦግራፊ የመረጃ ባለሙያ አቶ አለሙ ሰለሞን ደግሞ የንግድ ድርጅቶች ቆጠራ በአንድ ሀገር ወይም ከተማ ያለውን የንግድ አይነት ስብጥር ለመለየትና ለፖሊሲ ውሳኔ ግብዓት እንደሚረዳም ገልጸዋል ምንድነው ተደራሽ የሆነው ምንድነው ችግሩ የትኛው ዘርፍ ነው የበዛው በየትኛው ዘርፍ ደግሞ ምን ማደረግ አለበት የሚለው ለመወሰን እንደሚያግዝም ጠቁመዋል ዶክተር ሰዋለ በንግድ ድርጅቶች ቆጠራ አማካኝነት የሚገኘው መረጃ የመንግስትን እቅድ ስኬታማ ለማድረግ ይጠቅማል ይላሉ እነዚህ መረጃዎች በሌሉበት የቢሮ ስራ ነው የሚሆነው ቢሮ ላይ የሚሰራ እቅድ ደግሞ ወደ መሬት ሲወርድ ለመፈጸም የማይቻልበት ሁኔታ አለ። የዕቅድ አፈጻጸም ክፍተት የሚመጣው አውዱንና እውነተኛውን ኢንቫይሮንመንት ሳያውቁ ከሚሰሩ ስራዎች ጋር በተያያዘ ነው ሲሉም አክለዋል። በተጨማሪም ግብር መክፈል ያለባቸው የንግድ ድርጅቶች በአግባቡ ለማወቅ ቆጠራው ይጠቅማል ሲሉ አንስተዋል። አቶ አለሙ ከግብርና ወደ ሌሎች ዘርፎች እየተደረጉ ያሉ ሽግግሮችን ለማወቅ ቆጠራ ግድ ነው ሲሉ ገልጸዋል። ጨምረው የንግድ ቆጠራ መንግስት ግልጽ የሆነ ለውሳኔ የሚረዳ መረጃ እንዲያገኝ ይረዳዋል ብለዋል። አለበለዚያ ድካሞች በሙሉ ከንቱ ነው የሚሆኑት። በደፈናው መመራት ነው የሚሆነው። ዳታ ካልተሰበሰበ እያንዳንዱ ነገር ግምት ነው የሚሆነው፣ ሲሉም አክለዋል። ዶክተር ሰዋለ ጥቅሙ ከመንግስት ተቋማት እንደሚሻገርም አንስተዋል። ቆጣሪ ድርጅቱ ለምን ዓላማ እየቆጠረ ነው ያለው ምን ለማሳካት ነው የሚለውን መሰረታዊ ነገር ሆኖ፣ ይህ ዳታ ግን ለብዙ ነገር ጠቃሚ ነው። ዳታው ለህዝብ ይፋ የሚሆን ከሆነ ለጥናትና ምርምር ይሆናል። ለመንግስት ብቻ ሳይሆን ለሌሎች የመረጃ ቋት ሆኖ ያገለግላል ማለት ነው፣ ሲሉም ተናግረዋል። ባለሙያዎቹ ቆጠራው ቤት ለቤት የሚካሄድ በመሆኑ አድካሚና ውስብስብ ሊሆን እንደሚችልም ጠቁመዋል። በቆጠራው እንዲሳተፉ የሚጠበቁ ሰዎች ጉዳዩን ከግብር ወይም ከሌሎች ነገሮች ጋር በማያያዝ የተሳሳተ መረጃ ሊሰጡ ይችላሉ የሚል ስጋት እንዳላቸውም ጠቅሰዋል። ሩሲያ በማዕድን ሀብት ማቀነባበሪያ ዘርፍ ተሳትፏን በመጨመር ከኢትዮጵያ ጋር ያላትን የኢኮኖሚ ትስስር ማጠናከር ትፈልጋለች ሲሉ የሩሲያ የኢኮኖሚ ልማት ሚኒስተር ማክሲም ረሸትኒኮፍ ተናገሩ። ረሸትኒኮፍ ይህንን ያሉት በኢኮኖሚ ሳይንስ፣ ቴክኖሎጂ እና ንግድ ትብብር ዙሪያ በተካሄደው ዘጠነኛው የኢትዮጵያና ሩሲያ የጋራ ኮሚሽን ስብሰባ ማጠናቀቅን ተከትሎ መሆኑን የሩሲያ የዜና አውታሮች ዘግበዋል። ረሸትኒኮፍ የሩሲያ ኩባንያዎች ወደ ኢትዮጵያ ገበያ ጠንከር ያለ መግባትን ጨምሮ ጉዳዮችን እየተነጋገርን ነው። ይህ የግብርና ንግድ ዘርፍ የኤድስ ማዳበሪያ አቅርቦትን በዋናነት ደግሞ ድፍን ማዕድናትን ማምረትና ማቀነባበርን ይመለከታል ሲሉ ተናግረዋል። የሩሲያ ኩባንያዎች አቀራረብን ጨምሮ ወደ ኢትዮጵያ ገበያ መግባት የተመለከተ ጉዳይ ላይ የተወያየን ነው። እነዚህ ግብርና ንግድ ዘርፍ፣ በማዳበሪያ አቅርቦት፣ በማዕድን ሀብት ማምረትና ማቀነባበር ጉዳዮች ናቸው ሲሉም አክለዋል። ሁለቱም መንግሥታት የንግድና ኢንቨስትመንት ትብብር ለማስፋት በሚደረገው ጥረት አካል ስር በጥሬ እቃዎች ማቅረብ ላይ ፍላጎት አላቸውም ብለው ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በተናጠል ባወጣው መግለጫ ሁለቱ ሀገራት ዘጠነኛውን የጋራ ኮሚሽን ስብሰባ የሁለትዮሽ ግንኙነት ለማጠናከርና የተለያዩ ዘርፎች ትብብር ለማስፋት ያለሙ አዳዲስ ስምምነቶችን በመፈራረም አጠናቀዋል ሲል ገልጿል። መግለጫው ስብሰባው የተጠናቀቀው ኢትዮጵያ ወደ ዓለም ንግድ ድርጅት አባልነት እንድትቀላቀል የተደረጉ የሁለትዮሽ ድርድሮችን በማጠናቀቅና የሁለቱ ሀገራት የሳይንስና ቴክኖሎጂ ትብብር የሚያራዝም ፕሮቶኮል በመፈረሙ ነው ሲል አመላክቷል። የኢትዮጵያ ልዑካን ቡድን በኢኖቬሽንና ቴክኖሎጂ ሚኒስቴርና የበይነ መንግስታቱ ኮሚሽን ተባባሪ ሊቀመንበር በሆኑት በለጠ ሞላ፣ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ፣ የኢትዮ ጅቡቲ የባቡር መስመር አክሲዮን ማህበር ዋና ና ስራ አስፈጻሚ ታከለ ኡማ እና የኢትዮጵያ ምድር ባቡር ኮሚሽን ዋና ስራ አስፈጻሚ ህሊና በላቸው ጨምሮ ከፍተኛ ባለስልጣናት ያካተተ ነው። በታሳስ 2022 በተካሄደው ስምንተኛው የኮሚሽኑ ስብሰባ ላይ ተላለፉ ውሳኔዎች ሁደት በስብሰባው ተገምግሟል ተብሏል። ሁለቱም ወገኖች በኢኮኖሚ፣ በፋይናንስ፣ በኤነርጂ፣ በቴክኖሎጂ እና ትራንስፖርት ጨምሮ ቁልፍ በሆኑ ዘርፎች ትብብሩን ለማጠናከር ተስማምተዋል። አስረኛው የጋራ ኮሚሽኑ ስብሰባ በ2026 በኢትዮጵያ ይካሄዳል ተብሎም ይጠበቃል።